ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይህ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የራስ ቤት ወደድ መንገሻ አቲከም ነበልባሉ የገረመው ወንዳውክ ብርጌድ እንግዲህ በዛሬው ዕለት ከአንድ ታሪክ አዋቂ ምሁር የብርጌዳችን አባል ጋር ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እስኪ ራስዎንና ኃላፊነትዎን በማስተዋወቅ ፕሮግራማችን ጀምር እሺ አመሰግናለሁ ፋኖ ውለላው ካሤ ባላለሁ የአፋብሃ የአማራ ፋኖ ብሔራዊ ኃይል አባል እንዲሁም በጎጃም ቀጠና አምስተኛ ክፍለ ጦር የነበባሉ ገረመው ወንዳውክ ብርጌድ የፖለቲካ መኮንን ነኝ። በብርጌዳችን የሚታወቁ የታሪክ ሰውነት እና በትምህርት የመጣ ነው በምን የመጣ ነው? የታሪክ አዋቂነት የሚለውን ትንሽ ፍንጭ የትምህርት ዝግጅቴ አዲስ አበባ ዩኒቨርሲቲ ነው የጨረስኩት፣ ጂኦግራፊ በሚል ነው። የታሪክ ተማሪ አይደለሁም፣ ግን ይህን ያዳበርኩት በማንበብና መረጃዎችን በመሰብሰብ ትልቅ ሰዎች በመጠየቅ መልካም፣ እንግዲህ ወደ ፕሮግራማችን እንሸጋገርና እንግዲህ ትግል ከጀመርን ወደ ሁለት ዓመታትን እያስቆጠርን ነው ስለ ትጥቅ ትግሉ አጀማመር ትንሽ የሚያውቁትን ሲያሰውስሉ፣ እንግዲህ ትግል ከጀመርን የትጥቅ ትግል ከጀመርን ሁለት ዓመታችን ነው። ግን ከዚያ በፊት የህሊና ትግላችን መዳኛ የሆነውን የአማራ ብሔርተኝነትን ከጀመርሁ እንደኔ እንደራሴ የምገልጸው ሁለት ሺህ አንድ ዓመተ ምሕረት ጀምሬ ነው። ለዚህ ትግል ዋና መነሻ የሚሆነኝ ቅድም እንደጠቀስኩ ከተመረቁበት ምርች አዲስ አበባ ዩኒቨርሲቲ ከተለያየ ቦታ የሚመጡ ተማሪዎች ነበሩ። በተለይ የአማራ ተወላጅ ሆነው ከሐረር፣ ከወለጋ የሚመጡ ተማሪዎች እና ከእነሱ ጋር ትውቅ እናደርግ ነበረ። በምናደርግበት ጊዜ እንደ ሁለተኛ ዜጋ ነው የምንቆጠር፣ ኢትዮጵያዊ አይደለንም፣ እንደ ሁለተኛ ዜጋ ነው የሚል መረጃ ሰጡን ነበር። እንወያይ ነበር። እንዴት እንደራጅ የሚለው ነበር አማራ በአማራነቱ ካልተደራጀ ለወደፊቱ የመጥፋት አደጋ ይደቀንበታል ምን እናድር ከእኛ ምን ይጠበቃል የሚለው ንንችና ይሄን ሐሳብ ነበር እና ከዛን ጊዜ ጀምሮ የተጠነሰሰ ይህንን ያለፈውን የሁለት አመት የትግል ጊዜ እንዴት አገኙት ውጤታማነቱን ማነቱን እንዴት ገመግሙታል ትገልጹታል እንዳጠቃላይ መጀመሪያ ትግል ስንጀምር ከቀበሌ ነው የጀመርነው የብልጽግናን መዋቅር ማፈራረስ ይህንን አማራ ጠል ስርዓትን ከቀበሌ ጀምረን ማፈራረስ የጀመር ነው ከቀበሌ ጀምረን ማፈራረስ የጀመር ነው ከቀበሌ እስከ ክልል መዲና ድረስ በመጀመሪያዎቹ ደረጃ በተለይ 2015 ሐምሌ ወር መጨረሻ በሁሉም በአማራ ግዛቶች ማለት ይቻላል የዞን ከተሞችን የወረዳ ከተሞችን በመቆጣጠር ይሄንን አማራ ጠሉን ወይም ይሄንን የተስፋፊውን የኦሮሞማ አገዛዝ ስርዓት ፓላራዝ ነው ያደረግነው፣ ሽባ ነው የሆነው፣ እንዳይሰራ ያደረግነው። በእርግጥ ከኛ ቀድሞ ከጎጃም፣ ከጎንደር፣ ከወሎ ቀደም ብሎ የጀመረው ሸዋ ሸዋ ቀጠና የሚያዝወር ነው የጀመሩት። ከዛ በኋላ ሐምሌ ወር፣ ቅድም እንደጠቀስኩልህ፣ ሐምሌ ወር ጀመር ነው፣ ፓላላዝ ማድረግ ተቻለ። ከዛ እንደገና ወደኋላ ኋላ ማፈግፈግ ስለነበረ እንደገና መደራጀት ስለነበረብን መጀመሪያ በስማ በለው ነበረ፣ እንደምታስታውሰው አንተ እዚህ አካባቢ እንኳን እዚህ ይህን ቋሪት ቀጠናና ደጋ ዳሞት አካባቢ የተጀመረው አርሶ አደሩ በማስ ነበር። ምክንያቱም ብሶቱ የህዝቡ ብሶት የህዝቡ በደል ጫናው ስለበዛበት ስለነበረ በህዝባዊ ማዕበል ነበር ያን ያደረግነው ግን ከዛ በኋላ ወደኋላ አፈገፈግነና በሶስት በአራት ክላሽ የተጀመረው ደግሞ በቁመጠብቀ መሳሪያ የተጀመረ የነበረው ሰብሰብ አለና ይህን ድርጅቱን በሻምበል፣ በሻለቃ፣ በብርጊድ ማዋቅርቻል። ስለዚህ ይሄ ድርጅት ተቋም እያዘን የመጣ እየተመሰረተ የመጣ ማለት ነው። እና አንዳንድ በተለይ አንዳንድ ወገኖቻችን ምን ይላሉ? አንዳንድ ወገኖቻችን ምን ይላሉ? አይ ትግሉ ቀዘቀዘ፣ እንደ በፊቱ አልሆነም ይላል የሚል ሀሳብ አመለካከት አለ። ግን ይሄ አይደለም። ትግሉ መሰረት እያያዘ ነው እየመጣ ያለው። እንግዲህ አሁን አሁን ባለንበት በዚህ ወቅት በኮር ተደራጅቷል። የአማራ ፋኖ ነው፣ የአማራ ፋኖ ነው። ብሔራዊ ኃይል በኮር ተደራጅቷል፣ በክፍለ ጦር ተደራጅቷል። ሶስት አራት ክላሽ የነበረው ይትንሽ የቁመጠበቀኝ የነበሩት መሳሪያዎች አሁን በመካናእስከ መካናጅ ደርሷል። ሞርተር ታጥቀናል፣ ድሽቃ ታጥቀናል። በህግና በስርዓት የሚመራ ሰራዊት ገንብተናል። ቤዝያዘ ነው የመጣው ና ነዚህ ነው። አንደኛ አሁንኛ የምናካሄደው ትግል የሽምቅ ትግል ነው። ይህ የሽምቅ ትግል ፖለቲካዊ ምር የሽምቅ ትግል ነው። ፖለቲካዊ ምር የሽምቅ ትግል ምን ማለት ነው? ከፋኖ ተዋጊው ኃይል ወይም ደግሞ ከታጠቀው ኃይል ጎን ለጎን ፖለቲካን በድብ የሚያስተምር ስለ አማራ የበደል ትርክት የሚዘረዝብ መነሻና መዳረሻው የአማራ ትግል መነሻችን ምንድን ነው? መዳረሻችን ምንድን ነው? የሚሉ የሚለውን የሚያስረዳ የሚተነትን ኃይል ጎን ለጎን እየሄደ ነው። ለምሳሌ በአማራ ፋኖ ወሎ ወይም ጌታ አማራ ቀጠና በአማራ ፋኖ በጎጃም በተለያዩ ቀጠኖች ስታይ በክፍለ ጦሮች በብርጌዶች እያንዳንዱ የፖለቲካ መኮንን አለው የፖለቲካ ዘርፍ ሀላፊ አለው ይሄ ነው እና ይሄ ትግል በሁለት ዓመት ጉዞ ስናየው ጥሩ ጥሩ ሰዎችን እያስተዋውቀ ለምሳሌ ፖለቲካ ፊገር የሆኑ ሰዎችን እያመጣልን ለምሳሌ አሁን አርበኛ እንደ አስረስ ማረዳምጤ እንደ አርበኛ ዶክተር አብደላ እንድሪስ ፣ ለምሳሌ ይሄ የህዝብ ግንኙነቱ የጎንደር ቀጠና ዮሐንስ ንጉስ፣ እነሱ እነሱ በርካቶ በርካቶች አሉ። ምናልባት እነዚህን የጠቀስሁልህ እንደው ፊት ላይ ስለሚታዩ ነው እንጂ በየቦታው በእያንዳንዱ በየሻለቃውና በየኮሩ ምርጥ ምርጥ ፖለቲከኞችን አሳውቁልናል። እና ትግሉ ከጀመርንበት አካባቢ ላይ ስናየው አሁን ያለንበት ጥሩ ደረጃ አለው። እነ አርበኛ ሄኖክ አዲሴን አይነት የመሰሉ የፖለቲካ ልሂቆች አሉ ማለት ነው። እና መሰረት እየያዘ ነው የመጣው፣ ለዚህ ጥሩ ደረጃ ላይ ደርሷል ነው ነው የምለው እንጂ አሁን የአማራ ትግል በአንድ ጀንበር የሚያልቅ አይደለም። መልካም እንግዲህ ትግል ሲመራ ያለ ችግር አይመራም ና በዚህ ባሳለፍነው ሁለት ዓመት ውስጥ የነበረው የትግል ተግዳሮት እና መፍትሄዎቻቸው ምን ሊሆን ይችላሉ ላያስባሉ ምን ችግሮች ያጋጥመው ነበር በጣም ጥሩ እንግዲህ መቼም እየመራን ያለው አብዮት ነው ከአብዮትም የትጥቅ ትግል የታጠቀ ኃይል እየመራን ያለ ነው ተግዳሮቶች አሉ ለምሳሌ ይህ የአማራ ፋኖ ትግል ወይም ደግሞ የአማራ የህልውና ትግል ነው ስለተባለ ህዝባዊ ነው ስለተባለ በርካታ ኃይሎች ገብተዋል። ለምሳሌ የትግል ስለሆነ ብለን በፊት ህዝባችን ከባንዳ ጋር ወይም ደግሞ ከአማራ ጠል ኃይሎች ጋር እኩል ተሰልፈው ሲበድሉን የነበሩ ወይም የአማራ ጠሎችን እሳቤ ሲያስፈጽሙ የነበሩ እነሱ ኃይሎች አሁን በብርሃን ፍጥነት ተቀላቅለውታል። ለምሳሌ በአዴን በአዴን እንደምናውቀው የህዋት እና የህዋትም ተልእኮ ነበር ሲያስፈጽም የነበረው ህዋት በተፈጥሮ ከአማራ ጋር የማይታረቅ ድርጅት ነው፣ ቁሞቀር ድርጅት ነው። ይሄ ባዕዴን ደግሞ አማራዊ ስነ ልቦና የሌላቸው የተሰባሰቡበት ነበረ። ስለዚህ እነዚህ ኃይሎች አብረው እዛ ላይ የነበሩ አሁን ደግሞ የአማራ ትግል ማሸነፉን ሲያውቁ እነዚህ ኃይሎች አብረው ተሰግስገዋል። ይሄ አንደኛው ተግዳሮት ነው። ባዕዴኖች እንግዲህ አብረው ተሰግስገው እኮ አኮ ዓላማ ይዞ የገቡ ይኖራሉ፣ ደግሞ ከድርጊታቸው ተጸጽተው ገብቷቸው የገቡ ይኖራሉና ምናልባትም ጅምላ እንዳናደርገው ንጽሃንንና እኮ ያላማ ይዞ የገቡትን ለይተው ቢገልጹልን። እንዲሁ በአዴን ሲባል የአማራ ስነልቦና የላቸውም የማይታገሉ የሉም ነበር ማለት አይደለም። ብዙ ልጆች ነበሩ። ለምሳሌ እንደ እነ ፀጋ አራጊ ያሉ እንደ ዶክተር ስንታየ ወልደ ሚካኤል በውሃት ዘመን ፊት ለፊት የተጋፈጡ ጀግኖች ነበሩ። እንደ ሻምብል ከበደ ከምንከበደ ይህ ሰከላ አካባቢ ተወላጅ። እነሱ እነሱ ናቸው ጀግኖች ነበሩ፣ አሉ፣ ታግለዋል። እነሱን ግን ትምከተኛና ነፍጠኛ እየተባሉ አስወግዷቸዋል። አሁን ያ ሰዎች በዚህ ትግል ላይ የት ደረጃ እንዳሉ እውቅ ነው የለኝም። ግን ደግሞ አሁንም ቢሆንም ከዛ ጋር ሲታገሉ የነበሩ አልፎ አልፎ አሉ፣ ግን በብዛት እነዚያም ሲበዛሉ እያልኩ ነው እንጂ ቶታሊ እንዲያው ጀነራላይዝድ እያደረኳቸው አይደለም። እና ይሄ ነው አሁንም ከዚሁ ጋር ተያይዞ ለአማራ ትግል ተግዳሮት እየሆነብን ያለው፣ በተለይ ይሄ ስኳድ የሚባል ክንፍ አለ። ስኳድ ስኳድ ማህበራዊ መሰረቱ የማይታወቅ ግን ትልቅ የሆነ የማህበራዊ ሚዲያ ተጽዕኖ የሚያሳድር የሚያሳድር እሱ ነው አንደኛው። ይሄ ስኳድ ለጎጃም ተቆርቋሪ ነኝ ይላል፣ ለሸዋ ተቆርቋሪ ነኝ ይላል፣ ለጎንደር ተቆርቋሪ ነኝ ይላል፣ ለወሎ ተቆርቋሪ ነኝ ይላል። በነገራችን ላይ ጎጃምና ጎንደር ሸዋ የሚለው ይሄ ወሎ የቦታ ስም ነው እንጂ የማንነት መገለጫ አይደለም። የማንነት መገለጫ አይደለም። ጎጃም የሚኖር አማራ ልጅ ቦታ ነው። ጎንደር የሚኖር አማራ የአማራ ማንነት ያላቸው የሚኖርበት ቦታ ነው። ወሎም በተመሳሳይ ወለጋ የሚኖረው ሀረር የሚኖረው በዚህ ልክ ነው የምንገልጸው። ግን ጎንደሬ ጎጃሜ ወሎዬ ሸዋዬ እያሉ እንዲህ አይነት ነገር የሌለ ማንነት የሚሰጡ የሚንቀሳቀሱ ናቸው። በዚህ ስኳድ የሚባለው እና ይሄ አንደኛው እያስቸገር ያለንም ይሄ ነው። አሁን በተለይ ማህበረሰባችን ይህንን ከአሁን ቀደም የሚያደርገውን ተጋድሎ እያደረገ እነዚህኞችን ኃይሎች ማውገዝና መከላከል መቻል አለበት የሚል በተለይ በተለይ ይሄ ይቁ በርካታ ችግሮችን ቅድም ሲጠቃቅሱ ነው የቆዩትና፣ ለነዛ ችግሮች መፍትሄዎች ስም ምን ይሆን ትግሉን ዳር ለማድረስ ያመች ዘንድ ምንድነው እንደ ፋኖ የሚጠበቀው እንደ ህዝብ የሚጠበቀው እንደ ጠቅላላ እንደ አማራ የሚጠበቅብን ምንድን ነው? አሁን ይህ የምናደርገው የህሉና ትግል ነው። ህልውናችን እንድንጠፋ በህግ ተበይኖብናል። አንተ ምንም እኮ አማራ ስለሆነ ሁላችም አማራ ስለሆነ እንደምንጠፋ ተበይኖብናል። ይህንን ደግሞ ይህንን ብያኔ ይህንን ያለ ጥፋታችን የተበየነብን ብያኔ ወይም ህልውናችን ለማስቀጠል ይህንን የተጀመረ የትጥቅ ትግል የሚመለከተው አካል እንደ ግል ንብረቱ እንደ ግል ሀብቱ አድርጎ መያዝ መቻል አለብን። ይህ የፋኖ የትጥቅ ትግል ማሸነፍ ነው የመጨረሻ ግባችን ማሸነፍ ነው። ስለዚህ ይህን እንድናሸንፍ ሌብነትን በጋራ መከላከል አለብን። ሌብነት በደንብ አድርገን መከላከል መቻል አለብን በደንብ አድርገን። ሌላው ከዚ ጋር ተይዞ ስለ አማራ የህሉና ትግል መዳረሻችን ምንድን ነው? ህሉና ስል ምን ማለታችን ነው? ላለፈው ሠላሳ አራት ዓመት የተደረገብን በደልና የበደል ትርክት በደንብ አድርገን ለአባሉ ከላይ እስከታች ድረስ ማድረስ መቻል አለብን። እንደው ከሁን በፊት በታሪክ በአማራ ህዝብ ላይ በአማራ ክልል ላይ የደረሰ ተመሳሳይ ጥቃት ነበረ ወይ? መንግስት መርም ሆነ ሌላ እንዲህ አይነት ተመሳሳይ ችግር ውስጥ የገባበት አጋጣሚ ነበረ? አዎ አዎ። እንዴት ታለፈ ያ ችግር? ለምሳሌ እንግዲህ የአማራ ስልጣኔ በጣም ከፍተኛ ደረጃ የደረሰበት የነበረው ይሄ የመካከለኛ ብሔራዊ ዘመን ብለን የምንጠራው ነው ይሄ ደግሞ ከመቼ ጀምሮ ነው የሚለው በተለይ ከዛግዌ ሥርወ መንግስት እስከ ዘመን መሳፍን ድረስ ያለው ነበር ወይም እስከ ምንድነው? ግራኛ ምድ እስከ ግራኛ ምድ ወረራ እስከ ግራኛ ምድ ወረራ ያለው ድረስ ነው። እና በዚህም ጊዜ አማራ ከፍተኛ የስልጣኔ ደረጃ የደረሰበት ነው። ለምሳሌ ላሊበላ ሆን ቸርች ሰርተዋል። የጎንደር የፋሲል ግንብ የተገነባበት ነው። የተለያዩ ጥበቦችና የአማርኛ የእግዝ እነሱ ከፍተኛ ደረጃ የደረሱበት ነው። ነገር ግን ይህን ስልጣኔ በግራኛ አመድ በ16ኛው መቶ ክፍለ ዘመን ባደረገው ወረራ 1518 እስከ 1535 ዓመተ ምሕረት ለ17 ዓመታት ተከታታይ ባደረገው ውጊያ ወረራ የአማራ ስልጣኔ ወድመዋል፣ ቤተ ክርስቲያናት ወድመዋል፣ የሰራቸው ጥበቦች እነሱ እነሱ ወድመዋል። ይሄ ነው እና እንዲያውም የአማራ ስልጣኔ ከዚያ በኋላ ነው ላይነሳ ያደረገው። ከዛ በኋላ የዘመነ መሳፍንት ትርምስ ነው የመጣው። እንደገና ከዘመነ መሳፍንት ትርምስ በኋላ የመሳፍንቶች የረሰረሳቸው ጦርነት ነበር። እንግዲህ ከዛ ነው አፄ ቴዎድሮስ ዳግማዊ ቴዎድሮስ በ19ኛው መቶ ክፍለ ዘመን በ 18 47 ዓመተ ምህረት እሳቸው ነው እንግዲህ ትልቅ ራዕይ ይዘው ኢትዮጵያን አንድ ማድረግ አለብን፣ ይህንን በጎጥ ተከፋፍሎ በአውራጃ የተከፋፈለውን ወደ አንድ ማምጣት አለብን ብለው ትልቅ ራዕይ ይዘው ስራ ሰሩ። ኢትዮጵያንም የስልጣኔ ማማ ማድረስ አለው ብለው እስከ መድፍ መስራት ደርሰዋል። እስከ መድፍ መስራት ደርሰዋል። ከዚያም በመቀጠል የመጡት ንጉስ ዳግማዊ አፄ ምኒልክ ናቸው። ዳግማዊ አጼ ምኒልክ አይደለም ኢትዮጵያን አንድ ማድረግ አልፈው ለዓለም ለጥቁር ሕዝቦች የነጻነት ተምሳሌት የሆኑ ንጉስ ናቸው። እኒህ የተከበሩ ንጉስ የአውሮፓን የቅኝ ግዛት መስፋፋት የገቱ ናቸው። እና ከዚያን ጊዜ ጀምሮ ነው እንግዲህ በተለይ በአውሮፓ በምዕራብ ዓለም አማራው እስካሁን ድረስ በበጎ አይኑ የማይታይ ይህን ያህል በደል እየደረሰበት እንኳን የሆነ ነገር የማይባል ያኛው ጭም ስላለባቸው ነው። ምክንያቱም አፍሪካን ለመቶ ዓመት ለሁለት መቶ ዓመት እንገዛለን ብሎ ነበር። የአፍሪካን የተቀራመቱት ግን የበርሊንን ኮንፈረንስ ለአንድ ዓመት ዓመት የቆየውን አፍሪካን እንደት አርገን እንቀራመጥ የሚለውን ሳቢያቸውን ዓላማቸውን እቅዳቸውን በእነዚህ ንጉስ ነው ያደናቀፉበት። እና አማራ ባህሉን ወጉን አስተምሯል። ማስተማር ብቻ መስጠት አይደለም። አማራ ሌሎችም ተቀብሏል። ሌሎችን ሃይማኖት ተቀብሏል። የሌሎችን ባህል ተቀብሏል። ይሄ ነው እንግዲህ የአማራ የነበረው እርስ አንድ መጽሐፍ አዘጋጅተው እንዳበረከቱ መረጃዎች ያሉን እና ምን ላይ ያተኮረ ነው የመጽሐፉ ይዘት? ትንሽ ስለተዘጋጀው መጽሐፍ ማብራሪያ እንግዲህ ው መጽሐፉ ሰነድ ነው። የአማራ ፋኖ ነው የትጥቅ ትግል እና ፖለቲካዊ ዳህራ ነው የሚለው ፖለቲካዊ ዳህራ ነው የሚለው በዋናነት ይህ ሰነድ የሚያተኩረው የአማራን ፋኖ ትግል ወይም ይህን የትግል አብዮት ራ ያለው ተልዕኮ አለው። ዓላማው ምንድነው? ግባችን ምንድነው የሚለውን እያንዳንዱ የተነትናል ማለት ነው። የአማራ ብሔርተኝነት ሳቢስ ምንድነው? የአማራ ብሔርተኝነት ብሔርተኝነት በአዲሱ ትውልድ እንዴት እንዴት ሊቀነቀን ይችላል? የአማራ ብሔርተኝነት፣ አማራዊ ብሔርተኝነት፣ ሪዮት ዓለምና ፖለቲካ የሚላለው በተለይ እዚህ ላይ የአማራ ብሔርተኝነት እንዴት ሪዮት ዓለም ሆነ የሚለው እንዲህ ሊሆን ቻለ ሪዮት ዓላማችን ለምንደ የአማራ ብሔር ትምህርት ምን ለሚለ ያንን በደንብ አድርጎ የያዘ ሰነድ ነው። እና ይህን ሰነድ ለማዘጋጀት እዚህ አካባቢ ላይ እንግዲህ ያው የምንውለው ጫካ ነው፣ ታጋዮች ነን። እንደ ልብ ማቴሪያል መጽፎች የሉም፣ ኢንተርኔት የለም። ያው ከሰዎች በስልክ ሌላ ቦታ ካሉ ሰዎች ስልክ እየደወሉ ያንን ሪከርድ አድርጋለሁ። ሪከርድ ካደረጉ በኋላ ያን እያዳመጡ እየጻፍኩኝ ከበፊትም ደግሞ አሁንም እንደዚህ የሰበሰብኳቸው አንዳንድ መጽሐፎች አሉ። እነሱንም በማጣቀስ ሌሎችንም ሌሎች ጓዶችንም በማማከር አሉ፣ የትግል ጓዶች አሉ። ደስ የሚለው ነገር ግን እንዲያው ይሄ የአማራ ፋኖ በጎጃም ከሌሎች ሌት የሚያደርገው ብዙ ምሁሮች የተቀላቀሉበት ስለሆነ ባገኘሁት አጋጣሚ ከነሱ ጋር ያን ያን በማድረግ ነው። ስለዚህ ይህን ሰነድ እንግዲህ የሚፈልግ ካለ ይወሰድ ማንበብ ይችላል ማለት ነው። መልካም እንግዲህ ቀጣይ ስም ሊሰሩ ይችላሉ። ምን እንጠብቅ? ሰነዱ የሚያስገኘው ጠቀሜታን በተመለከተ ትንሽ እንግዲህ ለቀጣይም ያዘጋጀው ሰነድ አለ። የብልጽግና የጥፋት እጆችና መዘዞቹ እንደዚሁም በአማራ ትግል ውስጥ ከሞቀና ከደመቀ በኋላ ለምሳሌ እንደነ እስክንድር ነጋ አይነት ያለ ግለሰብ በትግላችን የሚያሳድረውን ተጽዕኖ እነዚህ እነዚህን የሚመለከት ሰነድ አዘጋጅቻለሁ። ያው እንግዲህ እዚህ ጋር የማትሪያል ጥረት አለ፣ ብዙ ብዙ ነገር አለ። ያ ነው እስካሁን ድረስ ያን መጨረስ የሚችል ነበር። እና እነዚ ነዚህ ነገሮች ናቸው አሉት ለማዘጋጀት ዝግጁ ኛለሁ ምንድን ናቸው እነዚህ የጥረቶች ውስነቶች? ለምሳሌ የሚገርም ነገር ስልኬች ናት። ከእነ ስልኩ እንኳን የለኝም። በዚህ እንግዲህ በዘመናዊ ዓለም ውስጥ ያም አሁን ባለንበት በስክርቱ ና ወረቀቶች ነው። በዚህ ወረቀትና ስክርት በማገናኘት አዘጋጀው ስልክ የሚኖር ጥሩ ነበረ እና ይሄ ነው ችግሩ። ችግሩ ይሄ ነው። ለምሳሌ አሁን መብራት ባይኖር ሆነ እንኳን በሆነ ቦታ አጋጣሚ ካለ ስልክ ካለህ በተለዚህ ስማርትፎኖች ካሉ በፈለጋችን ቦታ ሆነን መጻፍ እችል ነበረ። ግን ይሄ በጣም ለዚህ ለስራዎች ለማዘጋጀው ሰነድ የመነሻ ሐሳብ ችግር ይፈጠርብኛል። ይሄንን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን እንግዲህ ለችግሮች ይደርሱልናል የሚል እምነት አለን። በመጨረሻ ለአማራ ሕዝብ የተጠቃለለ መልእክት ካለው ተደልስ እንግዲህ ይህን ትግል ይህንን የጀመረውን ትግል ካላሸነፍን መኖር አንችልም። ስለዚህ ይህንን እንድናሸንፍ ሁሉም በየፊናው የበኩሉን አስተዋጽኦ ያድርግልን የሚል ነው። መጓተቶች ወይ የጎንዮች መገፋፋቶች ይህንን ነው የማስተላልፈው። እናመሰግናለን። እንግዲህ ከታሪክ አዋቂው የብርጌዳችን የፖለቲካ መኮንን ፋኖ ወለላው ካሤ ጋር የነበረን ቆይታ ይህንን ይመስላል። አብራችሁን እስከ አሁን ድረስ ስለቆያችሁ ምስጋናችን ከልብ